አአንላምና እኛ ነገር እኛ ፖሊስ ጣቢያ ዳኛ ምናምን አይደለንም ያለው እንደ ማንኛውም ሰው ፓብሊክ ላይ የሆነ ነገር ሲመጣ ይወራበታል መሰለኛል። እኔ አንድ ነገር ሳመጣ አንድ ሰው ኤክስ ራይት እንዲለኝ አይደለም ማመጣው። ያመጣሁትን የኔ ፐርሰናሊቲም አይደለም ይሄ፣ አንደኛ ነገር። ስታወሪ እየሰማሁሽ ነበር። ለልጅ ክብር ከማንም በላይ አለኝ ነው። አንዳንዴ ስናወራ ሰው ሰብስበን ነው እያወራን ያለንና፣ እንዴ ነው እያወራን ያለን ሰዎችን ጀጅ እያደረግን ነው

አንዳንዴ ይህ ነገር ራይት ነው ኤክስ ነው፣ ራይት ነው ባለ ቁጥር የሰዎችን ኢንፎርሜሽን በደንብ እንዲወጣላቸው እያደረግን ነው። እኔ ይዶኖ ምን እንዳለኝ ማስፈራራት የማይጠበቅብኝም። ማን ነው ግን አንዳንድ ሰዎች እዚህ ሌብል ላይ የሚያደርሱሽ ወሬቨር፣ ባልሽን ሲሳደቡ፣ ልጅሽ ሲሰደብብሽ፣ ቤተሰብሽ ሲሰደቡ አንቺ የኔን እናት እየሰደብሽ ወይ ልጆቼን እየሰደብሽ ዶምፑትም ይዛ ሌብል ላይ ልጅሽ እንዳከብርልሽ እናትነቴ እኮ የኔን ልጅ እየተሳደብሽ የአንቺን ልጅ እንዳከብርልሽ አይደለም። እናትነቴ ይነው ወራምሰ በዛ ጉቺ ትፈርባለች። ቆይ እና ልንገርሽ፣ አሶር ላውራ እና ታወሪኛለሽ። ፈርስት ኦፍ ኦል ማለት ነው አሁን አንቺ ኤክስፕሌንስ ታደርጊ ነበር። ልልቲ ልጅ አይሰደብ ልጅ እየተሰደበ ነበረ። እናዳምጥ መጀመሪያ ርዕስ ይዘን ስንወጣ ማሜ እናዳምጠው። አሳረኛው ሀሳረኛው ባለው በኔ ልጆች ላይ እነዚህ አይነት ንግግር ይናገራል። እና የኩቺ ልጅ አላዶቅ ያንቺ ልጆች የኔ ልጆች እንደሆኑ እሱም የኔ ልጅ ነው፣ ጀመር ማለት ነው። በጣም ስለማከብርሽ ነው ደግሜ እዚህ ጋ አሁንም ለአዋራሽ የመጣሁት እኔ አሮንኬራ ባውት ስለውጭ ሰው። ማሜ ስሜቷን ብቻ ነው የምታዳምጥ ለምን በይኝ ላመንኩበት ነገር ወደኋላ ወደፊት አለለም። በልጆቼም አልደራደርም የሰው ልጅ እንዲሰደብም አልፈልግም። ለምን የልጅን ቫልዩ ስለማቅ ማለት ነው። አንቺ ቶታሊ ቅድም ስታወሪ የሰማሁሽ አንድ ነገር ምንድን ነው? ልጆችን አንንካ ከሰው ጋር ስንጣላ ልጆችን አንሳደብም። በየቦታው አለ ምናም ብለናል። እስና አባው ዛት አይደለም የተወራው ልክ እኔ ልጇን እንደሰደብኩባት አድርገን ውጭ ላይ ኤክስፕላይን አናደርግ። እኔ እንዳንቺ ቁጭ ያልኩበት ቦታ ላይ ስለ እሷ ኢንፎርሜሽን ሲመጣ ልጁ ላይቤ ላይ ገብቷል ታው ታው ታው ታው ልጇን እንዳትናገር ነው ያልኩት እኔ። ከዛ ልጇልጅሽ እንዲህ ነው ብሎ መሳደብና የሆነውን አሁን ለምሳሌ ይሄውን ልሽ አሁን እሱ ነው ማይ ኩዌሽን አሁን ስናወራ እዚህ ጋር ስዊት ስዊት ልንጫወት ናይሱነን ለልጅ እንደምናስብ እኔ እና አንቺ ድራማ መስራት አይጠበቅብንና አም ሶሪ ሰይዛ፣ ለምን እንደማወራሽ ታውቂያለሽ። እንደዚህ እኔ የራሴን ልጅ እንደ ሌላ ሰው ልጅ አድርጌ ነው ማየው። የሀቢባ ልጅ ሲሰደብ እኔ ሀቢባ ቀይ ጥቁር ትሆን አላውቅም፣ ልጇ ስለተነካ ግን ዘልዬ ገብቼ ተናግሬያለሁ። የጉራጌ የሕብረተሰብ እንደሚሰራ ሰራተኛ እንደሆነ ይታወቃል። ልጇን አትንኩ ብዬ ነው የተናገርኩት። ያ ማለት ሀቢባን ስለማውቃት ፍሬንዴ ስለሆነች አይደለም፣ የልጅ ምንነት ስለተሰማኝ ነው። በቃ እኔ ደግሞ ከተቀመጥኩበት እሷ ተነስታ ልጅሽን አሳድጊ ባልሽን አስራ ሰባቴ ትመልሻለሽ መጀመሪያ ከተጎለትሽበት ተነሽና ልጅሽን ቴኬራ ርጊ ስትለኝ

ስለ ቤተሰብሽ አልተሳደብሽም። የኔ እናት በጣም ጥሩ ነች። ያንቺ እናትማ አቅሙ የላትም እያልሽ የኔን እናት መጣሽ አልተሳደብሽም። ይዶኖ ማፋ ምሌ። የኔ ቤተሰብ በጣም የተከበረ ነው። ቲክታክ ላይ ወጥቼ ነው እኔ እንደዚህ የሆንኩት ልንገርሽ። ማንኛውም ሰው የተከበረ ቤተሰብ አለ። ከጉቺ ደግሞ ይሄን ያለ ርቀት ሊሄድበት አላሰብኩም። የጓደኛን ቫልዩ በጣም አውቃለሁ። ፊ ዶን ኖ ሚ አስክ ማይ ፍሬንድ መጠሽ እዚህ ያለውበት አገር እሷ ያለችው የሳሚ ፎቶ የተለጠፈ ሳሚን ከናንተ በላይ እኛ ናውቀዋለን። ጊፍተራችንም ነበር። አይ ኖውስ ማን እንደሆነ እሱ ግን የአንቺ ባል ረጥርምጥምጥ ሴት ሴት ነው እየመጣ ይመላለስብሻሉ ከወንድም አልቆጥረውም ብሎ አንድ ሰው የፈለገ ልዕልት፣ እኔ ደውዬ እኮ ላወራሽ እችላለሁ። ጆኒ እኮ ስለቀረበሽ ልዕልት፣ ማሜን ስለምትቀርቢያ እባክሽን እሷን ቢ ብላኛለች። አንቺ ስቲ አቆሚ ልልሽ ይችላል ሰው በጓደኝነት ይሄ ሴትነት ሊያደርግሽ አይችልም። እኔ ደግሞ የፈለገ ጆኒን እየደገፍኩት ባይሆንም፣ ግን የልጆች አባት ነው፣ ሲነካ አልፈልግም። ይሄን ማወቅ አለብሽ አንቺም ደስ አይልሽም፣ ለራስሽ እኮ የፈለገ ፋውል ቢሰራ አዝ ኤንድ ኦፍ ዘ ዳይ የልጆች አባት ነው። በቃ ስላከበራት ነው ደውሎ ያወራት እንጂ፣ አደባባይ ላይ ወጣ አንድ ሰዓት ተኩል ይሄ ሴታ ሴት እያለች ስትሳደብ እኔ የተኛሁትን ወንድ ፎቶዬን ወይ ደግሞ የኔን የርቃን ፎቶ አምጪ ስትል ጊዜ አልፈጀብኝም ለማምጣት። አሁን አንቺ ታምኛለሽ ብዬ ኤዲት ነው አይኤል ነው ልልም አልፈልግም። ድስስና ማይ ቢዝነስ በመጣልኝ መንገድ አስተናግዳታለሁ። ልንገርሽ፣ በጣም በምትሄደው ርቀት አለኝ ነው የምልሽ። አልሄድም። ኢንፎርሜሽን ስታገኝ በአንዴ ሁሉን አታስረክቢ። ቀስ እያልኩኝ ስቴፕ ዋን ነው የማየው እኔ ከዛ ማሜ ማን እንደሆነች ታቂያለች። ምንም እኳ ላይጎዳኝም ላይጎዳትም ይችላል። በዚህ ርቀትም አልሄድም። የእኔ እናት የተከበረች ናት። እኔ ሚዲያ ላይ ወጥቼ ባመጣሁት ነገር ግን አትሳ ድራማ አይደለም፣ ግዴታዬ ነው። በቃ አንድ እናት ስትወልድ ግዴታ አላት። ከዛስ አንድ ልጅ ነው ያለኝ ብላ ስለምትል ሁለት ልጅ ነው ያለ ተባለ። አንቺም እኮ ኢንፎርሜሽን ሲመጣልሽ ነው አውጥተሽ የምታወሪው አደለ? ስለመጣልሽ ነው እኮ የምታወሪው። ከዛ ውጭ እንደዚህ ጓደኛ ሁኖ በዚህ ርቀት እንዴት ይሄዳሉ? በዚህ ምናምን ለምትዩው ሰው ጓደኝነትሽን ልኩን ሲያልፍ ጥግ ድረስ ሲሄድብሽ በጥግ ነው የምታስተናግጀው። ጉችን የተናገርኳት እኮ ቆይቷል። ትናንትና ስሰክር ነው ጀግና ጀግና የተጫወተች። ዛሬ ግን ማንም ሀልፍ አላደረጋትም። ሰውየው እኮ ሳሚኮ በጣም ጥሩ ሰው እንደሆነ ሙት የሞተ ሰው አይወቀስም። እኔም እኮ ይደብረኛል እንደዛ ሳደርገው፣ ግን የልጆቼን አባት የሞተ ሰው አይሰደብ በቁም ያለ ይሰደብ ያለ ማን ነው?

ክሪ ለምንድን ነው እንደዛ ያደረኩት? የልጆቼን አባት ወጣ ይሄ ሴታ ሴት አክብሯት እኮ ነው ጆን የሚያወራት። ልንገር የእኔ አብሮኝ የተኛ ሰው አምጭ ፎቶ ስትለኝ አውል ሾ አሳየዋት መልሳለች። ለዚህ ለየትኛው ለእሱ እኔ አላም ማለት ካለውም በህይወት ከሚኖረውም ሄደም ከምትዩው ፎቶ አምጥተሽ አሳይኝ ስትለኝ ደቂቃ አልወሰደብኝም። ሳመጣው ፎቶ ማየሳሚ እኔ ያመጣሁትን ፎቶ ማንም ሰው አያውቀውም። ይህም ፎቶ ማንም አወቀው አላወቀው በዘራው ፖስቲቭ ኢነርጂ መልካምነቱ ነው ምናውቀው ወይ ማይናት ኬር፣ ለግል እልክ ሊሆን ይችላል። ግን ይሄ ሰው ሰምዌር ይወደዳል፣ ቤተሰብ አለው፣ ጥሩ ሰው ነው። ጥሩ ሰው ነው ቅን ሴት ጋር ገጥመው ነው እንጂ ሳሚ ጥሩ ሰው ነበረ። እና ዋይ የሞት ልልቴ አንድ ነገር ልንገርሽ ታይም የለኝም። ልወጣ ነው አሁን አንድ ነገር የነገርኩሽ እኔ ሰው ቤት ገብቼ ኤክስፕሌን ማድረግም አልወድም። አይኖስ ማውራት ካለብኝ በቤቴ ነው የማወራው። በጣም ስለማከብርሽ ወጥቼ ያወራሁት ያወራነው ነገር ስለተወራው ነገር ነው የተወራ። እኔ ልጅም አልሳደብም። ልጆቼ ሲነኩብኝ፣ አንቺ ልጄን እየነካሽ ልጅሽን አላከብርልሽም። ይሄን ነው የምነግርሽ። እኔ አንቺ እናት ስለሆንሽ የአንቺ ልጅ እየተሰደበ የሰው ልጅ አክብር የሚል ማንም የለም። በሕጉም ልንገርሽ የራስሽን። በነገራችሁ ላይ እዚህ ጋር ፕላትፎርም ላይ ያላችሁ ልጅ ነው አትሳደቡ ምናምን። ገና አልሳደብም። እኔም አልተሳደቡ አይተሻል። የኔን ልጆች ብሰድቢ እኔ አንቺን ልጅ ወጥቻ አልሰድኩም እኔ ደግሞ ልንገርሽ አልሳደብም ስሳደብ አልሰማሽኝም ስሳደብ አልሰማሽኝም የራሷ ጓደኞቿ ሚስጥርሽ ለማንም ምዘረግፊ ከሆነ ሚዲያ ላይ ሆነሽ ይወጣል የራሷ ያወራችው ሰው አሁን አንቺም ነገ ብታላሽ ሚስጥር ካለኝ ታወጫለሽ ይሄን ያወጡላት የስንት አመት ጓደኞቿ ነው ይዘውላት የመጡ ወሬውን እኔ አይደለሁም ልጆቼን የማሳድግ እናት መጠሽ ደግሞ ከርስ ማረጋጭ ልንገርሽ እኔ ልጆቼን የማሳድግ ብቃቱ ያለኝ እናት ነኝ፣ ዋጋ የምከፍል። ይህን ደግሞ ማመን አለብሽ። ልልቲ ግን አንቺ ልጅሽን አላሳደግሽ። ምሳሌ ነው የምልሽ፣ አንድ ሰው ልጁን አላሳደገምና ልጅ የምታሳድግን እናት መጦ መሳደብ የለበትም። እኔ ልጇን አልተሳደብኩም፣ ልሳደብም አልችልም። በቃ የራሷ ያወራችው ሰዎች ግን ወሬውን ይዘው መተዋል። በቃ ዳሴት አሁን ይጋማ ፖይንት አደለ? የተሳደብኩ ከመሰለሽ እኔ መቼም ልጅ አልሳደብም። ለልጅ በጣም ነው የምቆመው። ልጄ ለምን አይኑ የጠፋ እጁ ቆማጣ አይሆንም። እናት ነኝ ዋጋ እከፍላለሁ አልኩሽ እኮ ግን እኮ ምን እንደሆነ ታውቂያለሽ። ይሄ ማታውቂው ሰው አሳረኛው የሚባለው ይሄን ነገር ሲያወራ ማለት በነገራችሁ ላይ በቃ ይዘገንናል ዛ እኔ ይኸውልሽ፣ አሁን ልንገርሽ። ልልቷ ፕሊስ ማሜ እንደዚህ ያረገች ማሜ ለምን እንዲያረገች አላልሽኝም። ሰው በመጣበት መንገድ ነው ማስተናግደው። እኔ ይሄ የኔ ነው። አንቺ ቤታ ሰደበችኝ አልሽ፣ ቤታ ስሰድበኝ ምንም አይመስለኝም አልሽ። ዛትስ ዩ። እኔ ደግሞ ሰው በመጣበት መንገድ ማስተናገድ ደስ ይለኛል። የሰው ልጅ ግን አልሳደብም። ይሄ ነው እኮ ማሜ፣ አፋውጥቼ የሰው ልጅ አልሳደብም። በቃ ለምን ስለ ልጆቼ ይባሉ ስላለኝ። አንቺ ማውራት ካለብሽ ግን ቤት ያስገብቼ ይሰጥሻለሁ፣ እንትኑን አስወራሻለሁ። ማውራት ከፈለ አይ፣ ነው እንደ ድክመት ተደርጎ ነው ታዲያ። ኖ እንደ ድክመት አላየሁትም፣ አላየሁትም። ነገርኩሽ እኮ ልጄ አይኑ ቢጠፋ እጁ ቆማጣ ቢሆን ከልጄ ጋር ነው የምቆመው፣ እናት ስለሆንኩ ነው። ምንሽ እዚህ ግን ሚዲያ ላይ የወጡ ልጆች የለንም እያሉ ነው እኛ ልጆች አሳዳጊዎችን እየሰደቡን ያለው ይሄን ነው ምንሽ፣ አይሆፕ ባልኩሽ መጠን ከገባሽ ቴንኪ ዩ። ከዛ ውጭ ግን የሆነ ስናወራ አንዳንዴ ልልቲ እንዴት እንዲትላለች ካልኩኝ እየሰደብሽ መሆንሽን እርግጠኛ ሁኝ። አውቄ ነው ሚዲያ ላይ ወጥቼ ነው ያወራሁ። በቃ ለምን ሳሚ ተለጠፈ ላልሽው፣ ሺ ጀስት ላይክ የልጆቼን አባት ነው የሰደበችብኝ። ገባሽ። የልጆቹ አባት አይደለም ብትይኝ አይመለከተኝም። እኔ ቂጤኝ ከፍቼ የተኛሁት ወንድ ካለ ፎቶውን ይዛችሁኑ እራቁት ፎቶ ይዛችሁኑ ብላ ካዘዘችን አሁንም ካለ እናመጣለን። ሴትነትሽ የምጠብቂው ደግሞ አንቺ ነሽ እንጂ እኔ ልጠብቅልሽ አልችልም። እኛ ሴትነታችን የጠበቅነ ሴቶችን ሚዲያ ላይ ወጣው እያንቦቃረሩ እኛ ነን ሴት ለሚሉ ሴቶች ደግሞ መልስ እንሰጣቸዋለን። ሴትን የሚያረክሱ ሴቶች አትበሉ ሴትን ራሳቸውን የማይጠብቁ ሴቶች ነው እናትነትን ሊወስዱ የሚመጡት። ሴት እንዴት ይረክሳል? ሴት እንዴት እንደዚህ ይላል? ኖ ሴትነታችን እኮ እኛ መጠበቅ አለብን። ወረባውሚ የኔን ነገር እንደዛ አድርገው ኤዲት አድርገው እየወጡ ሲመጡ ለምንድን ነው እኔ እኮ ነገርኩሽ እኮ የዛን ጊዜ ነው አንችን ሰምቼሻለሁ። ኦፍኮርስ የእርቃን ፎቶች ስደንስ ብልቷ ታየ ውሸት ነው። ግብረ ስጋ ግንኙነት አረገች እሱም ውሸት ነው። አብራረች ኮ ተናገርኩኝ አይደለም ያ ሰምቼሻለሁ። የዚህን ደግሞ አንድ ሲጀመር የእርቃንም የሰውን ውርደት ራሱ ላይቭ ከፍቶ ህዝብ ሰብስቦ ኤክስፕሌን ለሰዎችን ማድረግ ትክክል አይደለም። ግን ምንድነው እኔ ውዶች፣ መቼ ሚለቀው ይህ ነገር? ያ በቃ እኔ አሁን የምነግርሽ ብዙ ነገር አለኝ። አሁንም ነው የምልሽ፣ ይህ ውሸት ነው እውነት ነው የምትሉት የእሷ ስቴፕ ነው፣ ሁሉንም ነገር የሚያስኬደው አይ ዶንት ኬር። ሴት ልጁና ሴት እንዴት ታደርጋለች። በምትመጩ መንገድ ሰው ያስተናግድሻል በቃ እኔም ካለኝ you can go ahead ማድረግ ነው በቃ። ዳሴ ግን እኔ አሁን አንቺ አካኪ ዘራፍ ያለ እኔ ማንም የለም እያልሽ ሚዲያ ላይ ወጠሽ ሰውን እኔ ደግሞ ልጅ አሳዳጊ ነኝ ለልጆቼ መኖር እፈልጋለሁ። እነሱ ባመጡት ቡሊነት እኮ ኢዚ ጭንቅላት ቢኖረኝ እኮ የልጆች እናት አልሆንም ልጆቼ መንገደኛ ነበሩ። do you think ይሄንን አስበሻል አንቺ የእኔ ልጆቹ የኔ ልጆች እኮ ውጭ ላይ ነው የሚቀሩት የነበር። ትንሽ ጭንቅላት ቢኖረኝና እነሱ አምጠው ድራማ በሰሩት ቡሊነት ያ፣ ግን እኔ አሁን ምን ምንድን ነው ብዙ ነገር አሁን፣ የልጆች አሳዳጊዎች ነን ምናምን፣ እና እኔ አሁን ከስራ ውዬን የመጣሁት ቀኑ ሙሉ ዛሬ፣ ፎር ሞር ዛን ቴን አወርስ ዚሌና ነበር ያለ ነው እና በቃ ዩ ይብቃ። እንደገና ሞተ ሰው መጣ ህፃናትም ምንም ምንም ሰዎች ደግሞ እየኖሩ እያሉ ላይ ጠቅለላ አድርጎ ሲባል ውጪን አይደለም የምትጎጂው፣ ንጹሐን ሰዎች ምንም ያላረጉሽን እናቶች ነው ሰው አንቺ ያድሎች ልጆችሽ አንቺ ጋር ናቸው። ያላደለን ደግሞ አለን። በጊዜያዊ ሁኔታዎች ልጆቻችን አባታቸው ጋር ያለ ልጆች አለን። አያታቸው ጋር ና እንደ ድክመት እኔ አሁን አይፈልት የተሰደብኩ ነው መሰለኝ። ይኸውልሽ አንቺ አንቺ እንደተሰደብሽ መሰለሻ። ወረባው ምን ልጆቼን እየለፋው ሳሳድግ ለምን ውመን ፓወር አልሆናችሁም? እሷ እኮ አንቺ ትያለሽ ኦፍ ኮርስ ሁሌ ስትይ ሰማሻለሁ። ግን እንስቴድ ኦፍ ከመሳደብና ማሜ እንዲህ ታረጋለሽ ከማለት እኮ ማሜ ጀግና ናት። በአሜሪካን ሀገር ሁለት ልጆቿን እኮ በጣም ቴክ ኬር ታረጋለች። አይ ኖ ሁሌ ተያለሽ ሰማሻለሁ። አንቺ ግን ሌላ ሰዎች ራሳቸው አቅማቸውን ወይ ነገሮች ባልተመቻቸላቸው ሰዓት ልጆቻቸውን አብረው ከጎን አላሳደጉም። እና ማሜ ልጇን ይዛ ቁጭ ስትል ለምንድን ነው እንደ ብልግናና እንደ መጥፎ የሚታየው እንዴ? አንቺ ባታየው ብዙ ሰው እያየው ነው። ለዛ ኮነሆነ እየተሰደብኩት ያለው አደል እንዴ? አሁን ማንቺ እኮ እኔ አይፌል የተሰደብኩ ነው የሚመስለኝ ኖ ለምን ራስሽን ኮምፔር ታደርጋለሽ ከሌላ ሰው ጋር ከሌላ ሰው ጋር ኮምፔር ማድረግ ሳይሆን እውነተኛው ነገር እኔ ፈርስት ፉል አንድናት ሜንታሊ ራሱ ስቴብል መሆን አለባት ልጆቿ ለማሳደግ እንደዛ መሆን አለባት አንቺ አሁን ነገሮች ስላልተመቸልችልኝ በአንዳንድ ነገር የእኔ ልጆች አብረውኛ አይደለም አልሽ አይደለም ያንን እኔ ሰማው ሲንደስቲ ሽናው ለምሳሌ በስድስት ሲሽን ነው ልጆቼ፣ አስራ አንድ ሰዓት ዴይ ኬር ከሚሆኑ ስድስት ሰዓት ትምህርት ቤት ኤኖልሶክ በቤተሰብ ተከበው ምናምን በስት ላይፍ ያላችሁ ኢትዮጵያ ውስጥ ያላችሁ ከማረግላችሁ በላይ ኢትዮጵያ ጥሩ ላይፍ አላችሁ። ገባኝ እኮ እዛ ነው። ሌሎች እናቶች ደግሞ አሉ። አሁን ለምሳሌ ሲንግል ማሞች ለእናቷ ሰታማ አዳም ቅመም የሆኑ ሴቶች አሉ ነገር ነው ያልፉ ሴቶች አሉ። እና ጉቺ አታክ ለማድረግ እንደዚህ አይነት እናቶችን ነው አታክምታል። ግን እኔ ማሜ አሁንም ምነግረሽ ይሄኛው ሰደድ እሳት እየጨመረ እየጨመረ አሁን፣ ደግሞ ይውልሽ፣ አሁንም ይውልሽ፣ አንቺ አሁን ሌላ ቦታ እየወሰድሽ ነው ነገሩን፣ ገባሻ? እኔ አልወስደውም። ለልጅ በደንብ ቫልዩ አለኝ። አንድ ሰው መጥቶ ዛሬ የሚያወራ ከሆነ አስወራለሁ እኔ በቤቴ እኔ ላይ እንደዚህ አታስቀምጪ። ልልሽ ወይ ቆይ፣ አሳረኛውን ታውቂዋለሽ? አሳረኛው ማለት አሳረኛው ማለት የጉቺ ቦይፍሬንዷ የነበረ ሰው ነው። ዩ ዶንት ኖ ኤኒቲንግ። አንቺ የምታውቂው ነገር የለሽም አልኩሽ። አረ ወደ አላ ታውቂያለሽ? አታውቂም እስና እኔ እያወራሁሽ ያለሁት በሲሬስ ነው። አክብሬሽ ነው እያወራሁሽ ያለሁት። አታቂማ አንቺ እኮ አብረሽ አይደለም የምትኖሪው፣ አይደለም ሚዲያ ላይ እኮ ነው እንደ ማንኛውም ሰው የምንተዋወቀው የምታቂው። አዶን ብሊ ቤኒ ባድ ያልሽ አይደለም ሶ እንዴት ብል ይባረክሽ። አይደለም ብለሽ ለመሳቀል ሳሪዎች አሁን እኔ ናችሁ ፊት ለፊት ወተናል። ጆይን ፓስተር ጆይንም አውቃት አለው ይሄ ሰው ተደብቆ ሴቶችን አታክ ሲያሳድ የሚኖር ክሎዜትድ ሆኖ ሴትን ወንዶችን ደግሞ ሲያሳዳ ላየ ብዙ ሰው ልልቷ የየልሽ ብዙ ሰው እኮ አንደር ከበር መጦ እኮ ማታ ላይ ምን እንደሚሰራ እኮ አታውቂም። ሰዎች እኮ ምን እንደሚሰሩ አታውቂም። አንደር ከበሮችን። ኖ ኖ ኖ አንቺ ጋር አንቺ ጋንዘ ማለጊዎች ጋ ሳወራ አንደር ከበር እመጣለሁ። ከሌላ ሰው ጋር ደግሞ ቪዲዮ እየተደዋወለ ሰው ደግሞ የሚያወራ አለ። እኔ አሁን ማወራሽ አሳረኛው እንዲህ ነው ምናምን ብዬ ለአንቺ ማሳመን አልፈልግም፣ ግን አልሽው ሰው እኔ ጥላቻም የለኝም። የሰው ልጅ የራሴ ልጅ ነው። አፌ ላይም አላስገባውም እንደዚህ ነገር ዶን ፑት ሚ ዚ ሌቭል ላይ ፕሊዝ፣ ቢኮዝ አንቺ ቁጭ ብለሽ እንደዚህ ባወራሽ ሰዓት ልጆቻቸው ታመውባቸው ብዙ የሚሰማቸው እናት አለ እና እዛ ውስጥ አታስገቢኝ። እኔ ለልጅ ያለኝ ማለ ሰዎቹ እኔ ከታች ነው ለሚሰማኝ እናት አሉ፣ ከታች በጣም ነው ሪስፔክት ማድረጋቸው። እንደነዚህ አይነት ነገሮችንም ልጅ ላይም አልቀልድም። ለማንኛውም ልጅ ልንገርሽ፣ የሰው ልጅ የራሴ ልጅ ነው። እንደዚህ አይነት አጸያፊ ነገር ሰው ልጅ ላይም አላስቀምጠም። እንደዚህ አይነት ፐርሰናሊቲም የለኝም። በቃ ስታወሪ ማሜ እንደዚህ ስትይ ሰው ይከፋል ካልሽ እሷ ሌላ እናት ሲከፋት፣ እኔንም ይከፋኛል። ልጆቼ ሲሰደቡብኝ ግን እኔ እንዲህ ነኝ ሲል ሰው የሚያውቀው ታሪክ ካለ አስገብቼ አስነግራለሁ። ጉችን ማቃት እንዳንቺ በላይ ነው ማቃት። እኔ ወይም የሆነ ሰዓት ደብሯት ቸግሯት አውርቻት ሊሆን ይችላል ዛሴት ከዛ ውጭ ግን እኔ የልጅ ጥላቻ የማንም የለኝም። እና ፕሊስ የኔ ቫልዩ ወደ ታች ታርግብኝ ለልጅ ያለኝን አመለካከት፣ ቴንክ ዩ ሶ ማች። እኛ እናቶች በብዙ ስትራግል ነው እዚህ ያለነው። ኤስ ሴቶች ስንሆን ደግሞ በባሎቻችን ደግሞ በብዙ ስትራግል ነው እዚህ ያለነው። ቴንክ ዩ ኢን ኤኒ ሚንስ። ይሄ ነገር ሁለቱ ናቸው የተጣሉት፣ ሁለቱ መወጣት ይችላሉ። ያቺ ማህያ

ይሄ ውሃ ረጨት እያደረጉ የሚሳደቡት ሁሉ ውጪ ወጥተው ወገባቸውን ይዘው ምናምን፣ ጉቺ እነሱ ናት። ያን ጊዜ ሚዲያ ላይ ካየሁኝ ጉቺ መሪ ናት። ጉቺ ምንም እንትን የለኝም፣ ግን ማሜ እራሷን መታከብር ከሆነ እናት ከሆነች ሺ ሃቭ ቱ ሊቭ ኢት። በቃ አሳይሻለው፣ እኔ ሀይለኛ ነኝ፣ እኔ ጠንካራ ነኝ። በስድብ ምንም አይነት ጥንካሬ ደግሞ የለውም የለውም። የምናስቀምጠውን ሪከርድ እናስብ። ነገ ለፍቼባቸዋለሁ የምትላቸው ልጆች እኮ የሚሸማቀቁበትን ሪከርድ አናስቀምጥ። ዛሬ አማርኛ የሰሙን ብሎ አይደለም ሶሻል ሚዲያ ኔ አበሻ ኮሚኒቲ ትምህርት ቤት ሊማሩ የሆነች ዩዘር አካውንት እዚህ ልሻል ጃኒን ገብታ ሀይ ልጆች ቲኔጀር ሲሆኑ ይሄን ሪካርዶች ቢያዩ ምን ይሰማቸዋል? ደሴም ኮንቨርሴሽን ማሚ ለአንቺም ለውቺም ለኔም እንውሰዳለ። ስለዚህ ልጆችን መሰዳደብ እናት አባት እህትን ፎርዋት ዩጋስ ኢቨን ብር እየሰራችሁ እኳ አይደለም በመሳደብ አላቅም። እኔ ምን እንደ ቫልዩ ምንም አልገባኝም። ሁለቱ የሚያደርጉት ቫልዩ አልገባኝም። ማሜ እኔ ነኝ ብላ ምትነግረን አለ አደለም አሪፍ እናት ነኝ እስትራግሎችን አልፌ ያለው ባልየውም ጥሩ ሰችዌሽን ላይ አደለ ሚያስቀምጣት። በእንደዚያ እስትራግሎች ውስጥ አልፌ ይኸውን እዚህ ጋር መጥቻለው ብላ የምትነግረንን ሴትዮ ያንን ታሪክ ለልጆቿ ታስተላልፍላቸው። ይሄ እንደዚህ ወተሽ እንደዚህ ሙሟለሽ እንደዚህ እንደዚህ እንደዚህ እንደዚህ ብሎ መመላለሱ

እን ስላረገው ጥሩ ነገር እንኳን ስለተናገረው ጥሩ ነገሮች እናስብና ጆኒ ኳስ አለ ወጡ አፉ የሚከፍት እኮ ነው። እውነቱን ለመናገር ጆኒ ተብዬው ለጆኒ ተብዬ ይሄ ሁሉ ንግግር አያስፈልገውም። ተው እኔ ምንም አልፈልግም ራሱ ለምን አንጣበስም ሲላ የነበረ እኮ እዛ ይልሽም እንትና እነ ባሪች ተሰብስበው ወሬውን ሲያቀላጥፍ የነበረ አላቂ ምን ማስተስጠል ታዩ። ለምንድን ነው እና እናንቺ ማን ተጣበሰው? ሲላት አይ አሁን ለሱ ታግዞ ባሌ ሰድባብኛለች የልጆቼን አባት። አይ ቲንክ በቃ እኔ ሁላ ማሜ እውነቱ ልንገርሽ፣ አይደለ እንደ ጆኒ አይደለም መሰደብ፣ እንደውም እኔ አንቺም ብሆን እየደገፍኩ ነበር። የልጆቼ እናት ናት ብሎ መቼ አስቦልሽ የሚያውቀውና አንቺ የልጆቼ አባት ብለሽ እኔ ከነባሪች ጋር አስታውሳለሁ። እኔ ለእሱ አስቤ ለልጆች ብዬ ነው የልጆቼ አባት ነው ብዬ ነው። ምንም የሚጠቅም ሰው ለልጆቹ የሚጠቅም አደለም፣ ለአንቺ የሚጠቅም አደለም፣ ለራሱ የሚጠቅም አደለም።

ካገባቸው አይቀር እንደዚህ አይነት ወንድ ማግባት የሚስቱ አገልጋይ ነው። ጥሩ ወንድ ነው እውነት። እኔ አላውቅም በጣም ይሄ ሔለን ክ ቦይፍ ነበር አበባ ጎዝ ጉጂ ስጠብቀው የሮማንቲክ ወሬያችሁን አልሰማሽም። ይለስት ነገ ስራ ገቢ ምንድ ማን ሊጠርግልሽ ነው አላት። እንደማመስገን ዋው አላላትም። ነገ ስራ ገቢ ምን ማን ሊጠርግልሽ አለኝ ብላ አባረርኩት። አሜን ተባከባል ምርጥዬ፣ ዋለው ቀጥሎ ማለት እንደኔ ባል አለቅ ኢንተርኔት ላይ አላየነው። ኢንተርኔት ላይ ባሎቻቹ ባይመጡ በተለይ እንደኔ ወረኛ እና ሀሜተኛ ከሆናችሁ ባሎቻችሁን አታምጡም። ምን ልታረጓቸው ነው? ከዛስ ያ እኔ በነገርሽ ላይ የኔ የኔ ማለት ነው ጊፍተር ጊፍት ሲሰጠኝ አስቁሚ አለኝ ማለት ነው። ከዛ ዝም ስል ቦለኩ። አዎ ያው መጨረሻውን አስቦ እኮ ነው። ከዛ ደግሞ ላከችልኝ ሊል ይችላል ጊፍት ምን ይገንዘብ እንዴ? በቃ ምቀኛ ነው። ይመጣል ይመጣል ይመጣል።